በቃ በጣም እናት ዋጋዋ ለማይገባችሁ እስኪ ወደኋላ መለስ ስላርጋችሁና እስኪ ከዚህ ልጅ ምን ተማራችሁ፣ ሆነ የሌሎች የማንንም እናቶች ለምዘቀዝቁ ሰዎች ይህን ቪዲዮ ሄዳችሁ አዳምጡ። ግዲ የእናቱን ፍቅር እዚህ ጋር እንዴት እንዳሳደገችው እንዴት ሆኖ እዚህ እንደደረሰ ስለተናገረ በዛች መካከል ውስጥ ብቻ ይሄ ልጅ እንግዲህ እናቱ ማውራት ተስኗታል። እሱ ተምሮ ተመርቆ እዚህ ደረጃ ደርሰዋል። ነገር ግን ስለ እናቱ ሲያስብ ከአብሮች ጭራሽ አይገናኝም። ለምን ይሄኛው ህይወት ብሎ እየገባ የእሷ ግን አሁንም ቢሆን ሀይሚ ምላት ነገር ነገሮችን ቆመ ብለው ቢያንስ እናንተ ትልልቆች ናችሁ፣ ሃይማኖት ልጅ ናት። ስለዚህ መሥዋዕትነት መክፈል ያለባችሁን ያክል መክፈል አለባችሁ ብሎ ማንም ስላለሽ አይደለም ላይ ሆነ ከሀ ጀምሮ ተሰጣ ነው፣ እያንዳንዱ ላይፍ እየተሰጣ ነው። አትሳሳች፣ የሀይሚና የብሩኬ ምንም የተሰጣ ነገር የለም። ላይፋቸው እንዲያውም ሰኩሬት ነው። እድሜ ለብሩክ እድሜ ለብሩክ እንዲህ ከሚሆን የተሻለ የሚሆነው ትክክለኛ የኔ ሕይወት ነው ያልሽው ሰው ብታመጭ ነው የሚሻለው፣ እና አደግፍሻለሁ። የኔ ሕይወት ያልሽውን ወንድ አምጥተሽ ብታስተዋውቂ አውሱ፣ ይሄ የተሻለ ነው። በጣም ደግፈዋለሁ። ይሄ እናነጋገሯል። ሌላ ሌላ ግን በዛሬ ሀሳብ የሰጠችው ነገር እንደ ግድ የለሽ ቢሆን ይሆናል ቢቀር ይቀራል የሚለውን ነገር ነው። ልክ እነሱ እንዲያዙት ብሩኬና ሚ በቃ ከቀጠል እንቀጠላለን ከቀር እንቀራለን፣ እንደዛ አይነት ነገር ነው። አሁን እህቷም እየተናገረች የነበረችው ግን እንደዛ አደለም። ሕይወት ይቀጥላል የሚባል ነገር ሳይሆን ነገሮቹን ቁም ብለሽ መምከር አለብሽ። አንቺ ታላቅ እህትሽ ብዙ ነገር አይተሻል። ብዙ ችግሮችን ብዙ ብዙ ብዙ አሳልፈሻል። ሃይማኖት ታደሰ ምንም የምታውቀው ችግር የለም ብዬ ነው እኔ የማስበው፣ ምክንያቱም እነዚህ ታላላቅ እህቶቿ ስላሉ፣ እነዚህ ብዙ ነገር አሳልፈዋል፣ ለቤተሰቦቻቸው ብዙ ነገር ሶ ያኔ ትንሽ ልትመክሯት ይገባል ብዬ ነው የማስበው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ የሆነ ወጣ ወጣ ያሉ ቪዲዮዎችም ይዤላችሁ መቻ ወጣ ያሉ ሳይሆኑ ያው ሰሞኑ እየተከሰተ ባለው ላይ እንዲሁም የሙሽዬ ስትዘቀዘቅ ጋሽዬ ምዘቅዘቅ አለበት ያላችሁ የሀይሚንም እናት የብሩኪንም እናት የምዘቀዝቁ ሰዎች እዚህ እስኪ ከዚህ ልጅ ይሄ እንግዲህ ማለት ማራኪ ዩቱብ ቻናል ሾ የሚያቀርበው ማለት ነው። ማራኪ የወታጅራ ሳይሆን ማራኪ ነው፣ ማርኪ የሚባለው ከዚህ በፊት እና አብርሃምን አቅርቧቸው ዲሌት ያደረገባቸው ቪዲዋቸውም ማለት ነው። እና እሱ ቤት እየሄዳቸው ስለዚህ ልጅ ስለ እናቱ እስኪ ያለውን ነገር እስኪ አስቡት እስኪ የምትዘቀዝቁ ሰዎች ማለት ነው እና ጀስት ያኔ እናቱ ማውራት ሳትችል ቀርታ አታወራም እናቱ። እሱ ግን ተምሮ ተመርቆ ያሰበበት ደረጃ ደርሷል። ነገር ግን እናቱ ባለማውራቱ ምን ያክል ቅስሙ እንደተሰበረ፣ ወንድ ልጅ ማልቀስ እንደሌለበት ጠንካራ እንደሆነ በብዙ ነገሮች፣ በቃ ወንድ ልጅ እምባው ወደ ውስጥ ነው እንጂ የሚፈሰው ወደ ላይ ወጥቶ እንደማይፈስ እያሳየ ነው ያለው እና በእናቱ ምክንያት ምን ያክል ሞራሉ እንደተነካ። ስለዚህ እናንተ እናትን ያክል ነገር ስዘቀዝቁ ምን ሰማችኋል? እስኪ ይሄን ልጅ እንደው መቼስ እንባ ውሃ አይደለም፣ ወይም ደግሞ እንባ ንፍጥ አይደለም፣ ጉንፋን ይዛችሁ የሚወርድ ነገር አለም። እንባ ማለት ከውስጣችሁ አዝናችሁ ታሰብራችሁ፣ በቃ እንባ ማለት የሚያቃጥል ነገር ነው። እንባ ለምን ከውስጣችሁ ስለሚፈስ ማለት ነው። ከአልቅሳችሁ እንኳን ካልወጣላችሁ የሆነ እልህ ይዟችሁ የሆነ በቃ እንዴት ነው ጭንቅ ነው የሚይዛቸው። ስታለቅሱ ግን ትንሽ ካፈል የሌላቸዋል ሶ እንደ ጋሽዬንም ሆነ የሃይሚንም እናት ሙሽዬንም ሆነ ሌሎቹ የሌሎቹ እኛ እነዚህን በጥብቅ ስለምንከታተል ነው። በተለይ በተለይ ሙሽዬ በተለይ ሙሽዬ ምናችሁ ላይ ደረሰች? ቆይ ከልጁ ጋር ለምን አጨርሱም? ከብሩክን ለምን ብሩክን እንደፈለጋችሁ ለምን አታደርጉም? እናቱ ጋር ምን አላቸውን ኔ ጥያቄ በቃ እንዲ እስኪ ቤተሰብ እንደው ምን እናቱ እናታቸውን እናት ለመዘቅዘቅ እንዲ እንዴት እስ ያስችላል? እስኪ ይህን ልጅ እስኪ ስሜቱን እስኪ አንብቦት እስኪ እዩት እስኪ እንዴት ብሎ እንዴት ብሎ እንደተጎዳ ሁሉ ነገር አለው እንግዲህ ሁሉ ነገር አለው እንግዲህ የእናቱ አለማውራት ብቻ እናቱ አለማንቀሳቀሷ ብቻ ምን ያክል ውስጡ እንደተሰበረ ምን ያክል ስሜቱ እንደተሰበረ አብሬውን ያለቀስኩት የምሬ ነው፣ የምላችሁ እግዚአብሔርን እንጃ የሰው ልጅ የዚህን ያክል እንኳን እንደዚህ ሆኖ እናንተ የራሳችሁ እናት ቤት ቁጭ ብላ፣ ምን ይታወቃል ዛሬ የሰው እናት ዘቅዘቅ የሆናችሁ ነገ እናታችሁ ወይም በህይወት አለፈች ወይም ደግሞ እንዲህ ተሰበረች የሆነ ነገር ብትባል ምን ይሰማችኋል? እንደው በራሳችሁ እስኪ በራሳችሁ ይሁትና፣ ይሄ እናት መዘቅዘቅ፣ እኛ ዘቅዝቁን ችግር የለም፣ ብሩኬንም ዘቅዝቁት፣ ሀይሚንም ዘቅዝቋት፣ ምንም ብሩኬ ይዘቅዘቅ፣ ማንም ሀብልም ዘቅዝቁት፣ ምንም ችግር የለብን። ለምን ሚዲያ ላይ ወጥተዋል እነሱ? እነዚህ እናቶች ግን ምን ያርጉ? ለምን ይዘቀዘቃሉ? ቆይ ለምን? እኔ ግራ የሚገባኝ ነገር ይሄ ብቻ ነው። ሁል ጊዜ ጥያቄ ነው፣ ቤተሰብ እና ይሄ ልጅ አመጣሁት። እስኪ እንደው በቃ እስኪ ትንሽ እንድታስተውሉ። አሁን ሰሞኑን በቃ ሙሽዬ መዘቅዘቅ ጀመረች። ከዛ ጋር ሽየም አሁን የሃይሜም እናት እየተዘቀዘቁ ነው። ምንድነው ጥቅሙ? እዚህ ጋር ምንድነው ለሃይሚ የምጠቅሟት ነገር? ለሃይሚ ጠቀምናት ብላችሁ ነው አደል እንዴ የብሩክን እናት የምዘቀዝቁት? የብሩክ እናት እኮ አይደለችም እኮ ሃይሚን የምታገባት የምታፈቅራት፣ የብሩክ እናት አይደለችም እኮ። ከሌላ የሌላ ሴት አምጽታ ቪዲዮ እየሰራች ያለችው ልጇ እኮ ነው። እና ታዲያ በልጅ ኃጢአት፣ እናት መወቀስ አለባት ነው የምትሉት እናንተ? እኔ ምንም ሊገባኝ አይችልም። እየቆምኩ ሳስበው ምንም ሊመጣልኝ አልቻለም። እና እባካችሁ የራሳችሁን ኑሮ ኑሮ የራሳችሁን ነገር አስተካክሉ። ምንም የምትጠቀሙት ነገር የለም ብዬ መልእክቴን አስተላልፋለሁ። ሌላው ሲቀጥል፣ ወደ ሃይማኖት እህት ሲሄድላችሁ እንግዲህ ዛሬ ሃይማኖት እህት ያው ብዙ ውጣ ውረዶችን አሳልፋ እዚህ ደረጃ እንደደረሰች አይተናታልም፣ በተወሰነ መልኩም አብርሃም አውርቶናል፣ እናውቃለን፣ ብዙ ችግሮችን አልፋ እዚህ እንደደረሰች። ያው ችግር ያልተፈተነ ሰው የለም፣ በነገራችን ላይ ማለት ነው። አሁን ላይ ቡርኬ የድሮ የሕፃንነቱን እያመጣች፣ በነገራችን ላይ ቡርኬ ከሕፃንነቱም ዘናጭ ነው። ምንም አይወጣለትም። የምሬ ነው እና ድሮ ያለውን ጸጉሩን ድሮ የሆነ አለፊሌተር የተነሳውን ብቻ የሆነ እያቀናበሩት በፊሌተር ማነሳችሁት? በምንን ማነሳችሁት? ብሩክ እንደሆነው ከወንዳ ወንድነቱ ምንም ይወጣለት ነገር የለም ምንም ይጠበቅ ምንም። ሱሪ ሱሪ ራሱ ሱሪ ራሱ እንደሱ የሚታጠቅ ከቡታጀራ ማንም ወንድ የለም። እስኪ አምጡ ላይ ሰሞኑን አሁን ሀይሚ የምታመጣ ወንድ ሱሪ እኮ በቄጡ ሊወልቅ እኮ ነው፣ ትንሽ ነው የቀረው። ይቅርታ አድርጉልኝ እና ዚህ ጋር ማለት ነው ብዙዎቻችሁ ስለሚደብራችሁ ቅዱስ እንደዚህ ስለው ማለት ነው። በቃ ሲቆም እንኳን ወዝ ውዝ ይላል፣ ወዝ ውዝ ይላል። እና ፍራቱ ሎ ራሱ የፍራት ክብር ነው ትላላችሁ። ምን ነው ሲጀመር እንደዚህ በል እንደዚህ በል ተብሎ በውስጥ ተጀንጅኖ ተጀንጅኖ ተጀንጅኖ ነው የመጣው። እና ሃይማኖት ታደሰ ራሱ ዛሬ እህቷ ምናለች? አንቺ ላይፍ ላይ ነው ያለሽ። ይሄንን ላይፍ ተወደሹ ትይዥዋለሽ፣ ካልወደሹ ትተይዋለሽ። ግን ስትትዩ የሆነኛል እምትይውን ሰው ነው እንጂ ማምጣት ያለብሽ በልህ። ዝም ብለሽ ማንንም አምጥተሽ መጎተቱ ትርጉም የለውም። ምክንያቱም ሴት ላይ ይከብዳል ቤተሰብ ወንድ ችግር የለበትም ማንንም ጎተተ ማንም ምንም ችግር የለበትም ብግን ነገር ግን ብሩኬ ደግሞ ያመጣትን ሴት ለምን እንዳመጣት ግልጽ አድርጎ ተናግሯል እዚህ ጋር ሰው ከተናገረ እንግዲህ ምንም ማድረግ አይቻልም ሁሉም የምታውቁት ነው ግን በዛም በዚህም በዛም ሃይማኖት በዚህም ብሩኬ ምናምን ብቅ እንትናን እናብርሽ የእናብርሽን ህይወት ማየት ትችላላቸው አብርሽ ጽጌ ዳኒ እንዴት ነበር የሚሰሩት እንደዛ ሰርተው ሰርተናል ሲያድግለት ጊዜ ሁሉም ወደ ግል ህይወቱ ተመለሰ። ሁሉም የየራሱን ስራ መስራት ጀመረ። ግን ነገር ግን አብርሃምና ሩታ እስካሁን ድረስ ይነቋቆራሉ። እስካሁን ድረስ እነሱ ግን በሰላም እየኖሩ ነው። ገባችሁ አይደለ? እዚህ ጋር አሁንም ቢሆን ሃይሚና ብሩኬ ለሰው ሰው እናሳድጋለን ብለው የሚያደርጉት ነገር እንዲሁም ደግሞ በመካከላቸው የተፈጠረውን ትንሿን ነገር መፍታት አቅቷቸው ያልሆነ ነገር ውስጥ ገብተው ይሄው ከወር በላይ ሊሆናቸው ነው እንግዲህ እና ለስራ ቢሆንም እኮ ያን ያክል ደግሞ እዚህ ጋር ኦዲንስ የሚጨነቅ ኦዲንስ አለ፣ የሚሳደብ አለ። ለሚሳደቡት እኔ በዚሁ ቢገፉበት በጣም ደስ ነው የሚለኝ፣ ግን ደግሞ በዛ ልክ ደግሞ የሚጨነቅ አለ እና ከዛ ከዛ አንጻር እናንተ ትልልቆች ሰዎች ናቸው እህታችሁንም መክራችሁ ብሩክም ቢሆን በብሩክ ቤተሰቦች ደግሞ እንኮራለን። የምሬ ነው። ወንድሞቹ ለራሱ ለሀይሚ በክብር ነው የሚያናግሯት በክብር በስነ ስርዓት። እንደዚህ ብታደርግ እንደ ወንድም ነው። ስለዚህ እናንተም ደግሞ እውነት የእነሱ የተፈጠረው ነገር ቀላል ወይም ከባድ የሚለውን ነገር እኛ ካሜራ ላይ የምናየውን ነው እንጂ እናንተ ደግሞ ከካሜራ ጀርባ በደንብ እነሱን ታውቃላችሁ። ብሩኬና ሀይሚን እህትዮዋን ብትወኝ እንደ ትልቅ ሰው ማለት ያለብሽን ነገር ማለት አለብሽ። ወንድ ስለተለዋወ ስለተለወጠ ሴት ስለተለዋወጠ የሰው ልጅ ህይወቱ አይጣፍጥም፣ አያምርም። የያዘውን ነገር በስነ ስርዓት ሲይዝ ነው። ምንም ሴት አሁን ብሩክ ያመጣው ሃይሜ እንደዚ አይነት ነገር ስለገባችበት ነው እንጂ ፈልጎት አይደለም። ምክንያቱም ከተደረገው አንፃር ነው፣ ከሆነ አንጻር ነው። ምክንያቱም ከዚህ በፊት በጣም ብዙ ጊዜ ተጎድቷል፣ ስራ ነው እየተባለ። ስለዚህ ስራ ከተባለ እኔም በእንደዚህ ለምን አልሰራም ማለት ይኸው። እሱም ይዞ መንቀሳቀስ ጀመረ። ሲንቀሳቀስ ግን ነገሮቹ ሁሉ ተቀያይረው ማለት ነው። እሱ እንደ ባለጌ ሃይማኖት እንደ ጨዋ እየተደረገች እየተሰራ ነው። ምንም ማለት አይደለም። ጨዋነታችሁንም፣ ሁሉ ነገራችሁን ፈጣሪ ነው የሚያውቀው እንጂ ሰው አይደለም። ሰው ሰው ስለ ሰው መቼም ቢሆን መቼ ጥሩ ነገር አውርቶ አያውቅም። ጥሩ ነገር አስቦ አያውቅም። እና እኔ ሰው ስላወራ ምንም የሚመጣው ነገር የለም። ሰብስክራይብ አንሱ፣ ፎሎ ማንሳት ምን አስፈለገ? አሁን ይሄ ፎሎ ስላነሳችሁ ሰብስክራይብ ስላነሳችሁ ሃይሚ ብትጎዳ እንኳን ልቧ ቢሰበር እንኳን የእሱ ሰብስክራይብ ስለተነሳ የሃይሚ ልብ ይጠገናል? አይጠገንም። አርቃችሁ ማሰብ ያለባችሁ ግን የሆነ በቃ ለሰው ልጅ ያላቸው አመለካከት የተሻለ ነገር የተሻለ ነገር ማድረግ በተሻለ ቢያንስ እንኳን በጥሩ ነገር እንዲመጡ እንኳን ማድረግ ነው እንጂ ያለባችሁ። እናንተ የብሮኬን ሰብስክራይብ ስላነሳችሁ እሱ ምን ይሆናል? ምነው፣ በሰብስክራይብ ነው እንደሚኖረው አሏችሁ? ነግሯችኋል? ምን ያክል ስኬታማ ልጅ እንደሆነ ምን ሰርቶ ማደርስን ምን ሰርቶ መለወጥ እንደሚችል ራሱን ካልኩሌት አድጎ ራሱን የሚያውቅ ወንድ ነው። ልንገራችሁ በዚህ አጋጣሚ ከረሳችሁ፣ ሰብስክራይብ ማንሳት ቁም ነገር ወንድነት አይደለም ጀግንነት አይደለም ወይም ሴትነት አይደለም በተቻላችሁ መጠን ከገቡበት ነገር ሁለቱንም መንከር ነው ሲቀጥል ደግሞ ምንም እኮ የሚያናድዳችሁ ነገር እኮ የለም አሁን እንደው ብሩኬ ህይወቴ ብሎ ከዳኒ ጋር ከሊያ ጋር ቢቀጥል ሀይሚም ህይወቴ ብላ ያመጣችሁ ሰው አለ እኮ ስለዚህ ያን ያክል የሚያስቀናችሁ ነገር ምንድን ነው ምን ስለምትወዱስ እኮ ነው። አያችሁ አይደል? ተወዱታላችሁ ከሃይሚ ጋር ሲሆን ተወዱታላችሁ። አሁን ሃይሚ ጋር ያለውን ወንድ አልወደዳችሁትም። ይገባችሁ አይደለ? መቸም አትወዱስም፣ ደግሞ መቼም ማለት ነው። ስለዚህ ብሩክና ሃይሚ መቼም ቢሆን መቼ አንድነታቸው ይቀጥላል። ግን ነገር ግን በእህትዮዋ በኩል የሰጠችው ምክር ዛሬ ምንም አጥጋቢነት አልታየኝም። አጥጋቢ መስሎኝ እንደ አንድ ትልቅ ሰው ማለት ነው። ስለዚህ እህትሽን ብት ምክርያት ብሩኬን ብት መክሪው የተሻለ ነው ብዬ አስባለሁ ማለት ነው። ውድ ቤተሰቦቼ መልካም ምሽት ባይ